ሰላም ለናችሁ፣ የአገሬ ልጆች ውድ ኢትዮጵያ። አሁን እንግዲህ በሀገራችን ላይ እየሆነ ያለው ነገር በጣም ከልኩ እያለፈ ነው። እንግዲህ እንቅልፍ አጠናል። እንግዲህ ህዝባችንን እግዚአብሔር በቸርነቱ ይቁምለት እንጂ እነዚህ ሰይጣኖች ናቸው። እኛን እዚህ ሆነን ስለ ሀገራችን ህዝብ በማሰብ የምንጮህ የምናደርገው ለጠፋን ሰዎች እዛ በርገር እየበላችሁ እኛን አትበጥብጡን ነው የሚሉን። እነሱ ደግሞ የወንድሞቻችንን ደም ስጋ እየበሉ እየጠጡ ነው። ከአሁን ሰዓት ጀምሮ ምንም የምንጠብቀው ነገር የለም። ማንኛውም ነገር ሀፕን ሊያደርግ ይችላል። እኛም ወደ ኋላ እንልም። አስፈላጊ ሆኖ አግኝተነዋል። ኤኒቲንግ። ዛሬ ግን ዛሬ ወደዚህ ውሳኔ መጥቻለሁኝ። አንድ ለኢትዮጵያ ህዝብ ልናገር የምፈልገው ነገር አለኝ። የኢትዮጵያ ህዝብ በታሪኩ ሰምቶት ማያውቀውን ታሪክ ዛሬ ልናገር እፈልጋለሁ። እና ሁላችሁም የቻላችሁ ይሄንን ሜሴጅ ሼር እንድታረጉት። አሁን የምናገረው ነገር በኢትዮጵያ ታሪክ ተነግሮ አያቅም፣ ተሰምቶ አያቅም። እኔ በቦታው ነበርኩኝ። ምን ሀፕን እንዳደረገ ሳረሳ ለመናገር ሞክራለሁ። ይህንን እንድናገር ያደረገኝ ለዘመናት በሚዲያ ወጥቼ የማልናገርበት የመጀመሪያው ሪዝን በህዝቦች መሃል ልዩነት እንዳይፈጠር እውነትም ቢሆን እንኳን አንዳንዴ እውነትን መደበቅ ያስፈልጋልና ደብቀን እንቀመጣለን። ለዛ ነው። አሁን ግን ለምን መናገር አለብህ ብትሉኝ፣ ቀላል የማይባሉ ቁጥራቸው ቀላል የማይባሉ የወያኔ ደጋፊ የሆኑ የትግራይ ሰዎች እነዚህ ሰዎች በትግራይ አትንጡብን፣ ትግራይን አትንኩብን፣ እኛ አንበሳንን ወዘ ተረፈ የመሳሰሉትን ነገሮች እየነገሩን ነው። ጭራሽ እኛን ሊያስፈራሩ ነው የሚፈልጋሉ። አሁን ይሄ ነው ታሪኩ። ኢትዮ ኤርትራ ጦርነት በኢትዮጵያና በኤርትራ ጦርነት ከዘመቱት ወጣቶች መሃል አንዱ ነው የነበርኩ ገና ልጅ ነበርኩኝ በዛን ሰዓት ግን ያገር ፍቅር ስሜቱ ስለ ነበር ወኔው ስለ ስለነበረ እኛ የምናስበው ያው ድንበራችን ተደፍሯል በሚል ነው ብዙ ከጀርባው ያለ ታሪክ ቢኖርም እዛ ውስጥ አንገባም አሁን ወደ ታሪኩ ነው የምንገባው ሶ እንደማንኛውም የኢትዮጵያ ወጣት አገሬን ከወራሪ ለመጠበቅ ወደ ማሰልጠኛ ገብቼ ነበር እና እጅግ በጣም ቁጥሩ እጅግ በጣም ብዙ የሆነ ሰራዊት ከድሬዳዋ አለፍ ብሎ በሚገኘው ሁርሶ ፓራ ኮማንዶ ማሰልጠኛ ውስጥ ገብተን ለስልጠና እየተዘጋጀን ነበር። ማለት የምችለው ከሁሉም ክልሎች ከደቡብ፣ ከአማራ፣ ኦሮሞ፣ ጋምቤላ፣ ከሁሉም ክልሎች ከአፋር በስተቀር። ማሰልጠኛ ውስጥ ገብተን ትሬኒንግ ልንጀምር ተዘጋጅተን ነበር። አንድ ክልል ብቻ አልገባም ነበር። አንድ ክልል ብቻ አልገባም ነበር። ክልል አንድ ትግራይ፣ ትግራይ አልገባም ነበር። ለአንድ ወራት ያህል የትግራይ ወጣቶች እስኪቀላቀሉን ያው እንደ ወታደርነት ወታደር መቀመጥ የለበትም እነሱ እስኪመጡ ድረስ ምሽግ መቆፈር፣ የተለያዩ ጂምናስቲኮች እንደዚህ ስፖርት በመስራት እንጠባበቅ ነበር። እናም ከአንድ ወር በኋላ የትግራይ ወጣቶች ወደ ማሰልጠኛ ገቡ እና እኛ ምሽግ በምንቆፍርበት ሰዓት በዛን ሰዓት ነበር የገቡት ወደ ግቢው ወደ ሰላሳ የሚሆን አውቶቡስ ነበር የገባው ሰላሳ አውቶቡስ ቁጥሩ ከሌላው ባይበልጥም ጥሩ ነበር። ምሽግ እየቆፈርን መጣው ምን እያደረጋችሁ ነው አሉን። እኛ እኮ ተብለን የመጣ ነው? ቴክኖሎጂ ትማራላችሁ፣ አይሮፕላን ታበራላችሁ፣ ኮምፒውተር ትማራላችሁ ተብለን የመጣ ነው። ምንድነው የምታረጉት ምንድነው ያለው እዚህ አሉን። አዎ እኛ በተናገሩት ነገር በመገረምም የመለስንላቸው መልስ እዚህ ጉርጓድ ውስጥ ቆፍረን ኮምፒውተሩን ቴክኖሎጂውን እንድናወጣው እየቆፈርን ነው ብለን ተሳስቀን አለፍ ነው ሶ ምሳሳ ደርሶ ስለነበር ሁላችንም ወደ ምሳመቢያችን ክፍል ገባን። ትንሽም ሳይቆይ አንድ ወጣት መጥቶ፣ እንዴ የትግራይ ወጣቶች እኮ ጓዛቸውን ጠቅልለው ሊወጡ የማሰልጠኛው በር ላይ ደርሰዋል አለን። ከዛም ያለው ጦር በሙሉ ከየሚንስ ቤቱ ምግቡን እየጣለ እየተሯሯጠ ወጣ። ግቢ ውስጥ ያለ ነው የሌላው ክልል እጅግ በጣም ብዙ ነበር። ማሰልጠኛውን ከጫፍ እስከ ጫፍ በሰላማዊ ሰልፍ አጥለቀለቅ ነው። በሩን ዘጋ ነው። ሰው ከበብ ናቸው የትም እንዳይሄዱ እንዳይወጡ። ምክንያቱም እኛ ጥያቄያችን የኔ እናት እጅግ በጣም ርቃን ያለችው ሚሳኤል ቢተኮስ ላይ ያገኛት ይችላል። የእነሱ እናት ግን በተራ መሳሪያ ተመታት ሞታለች። ለምንድን ነው እነሱ አንዋጋም ብለው የሚሄዱት? ለምንድን ነው እኛ ለነሱ እናት የምንሞተው? ያነበር ያ ነበር ጥያቄው። ሰው ሰላማዊ ሰልፍ ማድረግ ጀመር። ይለያል ዘንድሮ የወያኔ ኑሮ፣ ይወጣል ሚስጥሩ ምናምን የሚሉ ነበሩ። በዛን ሰዓት እንግዲህ ይታያችሁ፣ እዛ ቦታ ላይ እንደዛ ነበር የምንጮኸው። ከመሃላችን ማዕረግ በጥሶ ከትከሻ ላይ በጥፊ ነው አምበሉን ሻምበሉን። በጣም ታፍ የሆነ አድማ ነበር ያደረግ ነው። ከዛ በኋላ ቀጥታ የማሰልጠኛው አዛዦች በሰጡት ትዕዛዝ ከድሬዳዋ የፌዴራል ፖሊስ በአስቸኳይ ተጠርቶ መጣ። ድሬዳዋ በጣም ሩቅ አይደለም ከሁርሶ ፓራ ኮማንዶ በፎሌ ሜዳ ላይ ተሰልፈን ንጩ የነበር ነውን ወጣቶች ቀጥታ ግንባር ግንባራችንን በጥይት ቀጠቀጡት። እኔ እጅ ላይ የባህር ዳር ልጅ ስሙን የማላቀው የባህር ዳር ልጅ እጄ ላይ ነው የሞተው። እሱና ያክስቱ ልጅ ነበሩ ማሰልጠኛ ውስጥ አብረው የመጡት። ያ ልጅ ተመቶ ወደቀ አጠገቤ ነበር። እኛ ሁላችንም ተኛን። እነሱ እንደ መትረየስ ነበር ፊትለፊት ቆመው ቀጥታ ነበር የሚተኩሱብን። ጥይቱ ሲበርድ ከጎን የተኛውን ኦኬ ደህና ነህ እያልኩ ምናምን ስጠይቀው ሂ ዶንት ፊል ኢት፣ አይ ዶንት ኖ ዊ ዶንት ኖ አይ ኔቨር ሲ ሰው በጥይት ሲመታ ዳት ዳት ዋዝ ማይ ፈርስት ታይም ሳይ ሶ ሄጄ አቀፍኩት። ሳቅፈው እንደተመታወቅኩኝ ግን የቱ ጋር እንደመታው ምንም አላየም ነበረ። ለካ በጀርባው ሲገለበጥ ህይወቱ ስታልፍ ከጀርባው ተከፍቶ ሳየው ራሴን መቆጣጠር አልቻልኩም። ልጅ ነኝ ገና፣ አስረኛ ክፍልን ጨርሼ ነው የሄድኩት። ሰው የተኙት ልጆች በሙሉ ተነሱ፣ ምናም ብያቸው ሬሳውን ተሸክመን ሄድን። ሬሳውን እንዳስቀመጥ ነው እኛ ላይ የሚተኩሱብን ጀመር። ዳ ምን ያህል ሰው እንደሞተ እማቀው ነገር የለም። ከዛ በኋላ ጦሩ ወደ የማደሪያ ክፍሉ ገባ። የወደቀው ወደቀ፣ አንስተው ወስደዋል። ሮጦ ያመለጠ አለ። ከግቢ ያው አንዋጋም ስላሉ እኛም አንዋጋም ብሎ ለማምለጥ ይሮጣ አለ። በየጫካው ተመቶ የጠራ አለ። ይህንን ታሪክ የኢትዮጵያ ሕዝብ አያውቅም። የኢትዮጵያ ልጆች ኢትዮጵያ ተወረረች ብሎም ትግራይ በመጀመሪያ ደረጃ ተጠቃ የትግራይ ህዝብ ተጎዳ፣ አይደር ተመታ፣ አይደር ላይ ህጻናቶች በቦምብ ተመቱ ተብለን አይተን፣ ተቆጭተን የትግራይ እናቶች ሲጮሁ ሰምተን ለዛ ነበር የገባ ነው። በገዛ ጥይታችን ተገደልን። ከዛም ግምገማ ተደረገ። እኔም ቀርቤ የራሴን ያደረኩትን ምን እንዳደረኩ አወጣሁኝ። ሂስ ግለሂስ የሚባል ነገር አለ በወታደር ሶ ሂስ ግለሂስ ተባለ። እኔ ያረኩት በደም ተጨማልቄ ስለነበር በጓዳችን ደም ያረኩትን ነገር ራሴ ብናገር ሞር የሚሻል መስሎ ስለታየኝ ግለሂስ አለኝ ብዬ ግለሂስን ሰጠው። ምን አድርገሃል? አስጨፍር ያለው አሳምጭ ያለው ምን ብለን ያስጨፈርከው። ይለያል ዘንድሮ የወያኔ ኑሮ ይወጣል ሚስጢሩ ብያለሁ። የምን ሚስጢር ነው የሚወጣው ብለው ጠየቁኝ። የሚወጣው ሚስጢር ከኛ የተያዘ ሚስጢር አለ። እነዚህ ሰዎች ተብሎ የመጡት ሌላ ነገር ነው፣ አንዋጋም ብለዋል። ምንድን ነው ከጀርባ ያለው ነገር? እንደዛ ተብሎ እኔን በቅርበት የሚያቀኝ ሰው ተጠርቶ ያ ሰው ስለኔ ማንነት እንዲያስረዳ ተደርጎ እኔ ከቤተሰቦቼ ጠፍቼ እንደመጣው የሀገር ፍቅር እንዳለኝ ምንም የማላቅ፣ ያው ሁላችንም እንደምናውቀው የቤት ልጅ ይባላል ሀገር ቤት፣ ያው ከቤት ወደ ትምህርት ቤት የምንሄድ ከሀገር ፍቅር በስተቀር ምንም የሌለው ልጅ ነው ብሎ ነፍሱን ይማረውና ሞተዋል። አንድ አብሮ የነበረ ሰው እንባውን እያፈሰሰ ስለ ስለኔ ተናገረ። እናም ሳልታሰር ቀረው ያንን ሰዓት አመለጥኩኝና ስልጠናው ቀስ ብሎ ተጀመረ። ያው ወደ ስልጠና ገባው በዛን ሰዓት ብዙ ወጣቶች ታስረው ወደ እስር ቤት ነው የተወረወሩት። እዛው ማሰልጠኛ ውስጥ ዋጠው የሚባል እስር ቤት አለ እዛ ነው የገቡት። እና ስልጠናው ተጀምሮ ትንሽ እንደቆየ የትግራይ ወጣቶችን ወደኛ አምጥተው መቀላቀል ጀመሩ። አልተመለሱ መቀላቀል ጀመሩ እና ኖርማላይዜሽን ማድረግ እና ካጠገቤ የተኛ አንድ ልጅ ነበር ዝናቡ ይባላል የትግራይ ልጅ ነው፣ ያዲግራት። ያው አብረን ተቀላቅለን ተኛን እና ለሊት ማታ ይሄንን ልጅ ጠየኩት። ምንድ ነው ለምንድ ነው እናንተ አንዋጋም የምትሉት? እኛ ለእናንተ ቤተሰቦች ለናንተ ቦምቡ ለሚያርፍባቸው ልንሞት እያልን ለምንድ ነው አንዋጋም እምትሉት ብዬ ጠየኩት። ልብ በሉ ዚጋ፣ የመለሰልኝን መልስ ነው የምነግራችሁ። ይሄ ነው ትልቁ ነገር እኛ ፈልገን አደለም ወደዚህ የመጣ ነው። ተገደን ነው፣ ታፍሰን ነው። የማትሪክ ፈተና ለመውሰድ ትምህርት ቤት ሲገቡ የትምህርት ቤቱን በር ዘግተው አውቶቡስ አስገብተው ተማሪዎችን አፍሰው ነው የላኳቸው። መዋጋት አይፈልጉም። ለምን ነው ማይዋጉት? አናቅም። ድፍን የኢትዮጵያ ግን ከላይ እስከታች ከትግራይ በስተቀር ማንም ሳይገፋው ማንም ሳያፍሰው ማሰልጠኛ እስኪጠብ ድረስ አገር እስኪጨናነቅ አውቶቡስ መቀመጫ ጠፍቶ ጣራ ላይ እስኪቀመጥ ድረስ የኢትዮጵያ ወጣት ወጥጦ ሄዷል። ለምን? ለትግራይ እናቶች ሊዘምት ሊሞት፣ ለትግራይ ህዝብ ሊሞት። እንዴት የትግራይ ህዝብ ይሄንን ትረሳለህ? ከኢትዮጵያ ውስጥ ተለይተ መኖርስ እንዴት ይሆንልሃል? እውነት የትግራይ ልጆች ጀግና ናቸው፣ ወንድ ናቸው፣ አንበሳ ናቸው። ማነው አንበሳ? እስቲ የዛላንበሳ ተራሮች ይመስክሩ፣ እስኪ የባድመ ሜዳ ይመስክር፣ እስቲ የቡሬ ድንጋይ ይናገር። ሂዱና አልቅሱ የትግራይ እናቶች፣ ሂዱና ባድመ፣ ዛላንበሳ፣ ቡሬ ከጥግ እስከ ጥግ አልቅሱ። በመቶ ሺዎች የሞተው የኢትዮጵያ ወጣት፣ ፈንጅ እየረገጠው የሄደ የአማራ ልጅ፣ የኦሮሞ ልጅ፣ የደቡብ ልጅ፣ ጋምቤላ ተኩሶም ማይስት እኛ ነን፣ ወንድሞቻችን ናቸው የረገፉት። የትግራይ ልጆች አልተዋጉም። የትግራይ ልጆች ሰልጥነው ሲጨርሱ ወደ ቤታቸው እንደሚገቡ ጠንቅቄ አስቀድሜ ያውቀው ነበር። እሱ አይደለም የኔ ጉዳይ፣ ይዋጉ አይዋጉ አይደለም። እኛ አባቶቻችን የሰጡን ኢትዮጵያ አለች፣ የቴድሮስ ዘር ነን፣ የበላይ ዘር ነን። እነሱ ተዋጉ አልተዋጉ የሚያገባን ነገር የለም። እንዋጋለን ብለን የተዋጋን የቆምነው እስከ መጨረሻው በግዳጅ እንዲዋጉ ያደረጋቸው መለስ ዜናዊ ነው። ከማንም እኩል ሰልጥነው እንዲዋጉ ብሎ ቀጭን ትእዛዝ የሰጠው መለስ ዜናዊ ነው። አልዋሽም፣ መለስም ባልወደውም አልዋሽም። ግን ወንድሞቻችን የአማራ ልጆች በገዛ ወገናቸው ጥይት ብሎም ከሱዳን ወታደር አምጥተው እንደ ፋሺስት ጣሊያን ሲጨፈጭፏቸው የትግራይ ህዝብ ዝም ብለ ታያለህ። ያሳደግከው አረም ሰይጣን ህዝባችንን ሲፈጅ ዝም ብላችሁ ታያላችሁ። እና አሁን ወሬ ነው የምንሄደው? እናንተ የትግራይ ልጆች የምታቅራሩ፣ የምትፎክሩት፣ ወንዶቹ፣ ጀግኖቹ፣ የሚችላችሁ የሌለ እኛን ትግሬዎች ትናገሩ ታልቃላችሁ። አንድ ትግሬ ይበቃል ለሃምሳ አማራ። ሂድና ጠይቅ የገዛ ገረስላሴን ምሽግ፣ ሂድና ጠይቅ የዛላ አንበሳን ተራራ፣ ሂድና ጠይቅ የቡሬን ድንጋይ ወንድ ማን እንደሆነ ትልቁ ፍራቻችሁ ማንነታችንን ስለምታውቁን ነው። እሱ ነው ችግሩ። አማራ ምን እንደሆነ ስለምታውቁ ነው። አማራ ብለን አናቅም እኛ፣ ኢትዮጵያ ነው የምንለው። በግድ አማራ አረጋችሁን። እኛ ኢትዮጵያ ነው እንወዳለው። በኢትዮጵያ አንድነት አምናለሁ ብለህ ካወራ አንተ ኦሮሞን ብትሆን ደቡብን ብትሆን አማራ ነው የምትባለው። ነፍጠኛ ዘረኛ ትሉናላችሁ። ደሞኛን ዘረኞች እናንተ ናችሁ። እስከ ዛሬ እንዲህ አይነት ወሬ ማውራት አልፈልግም። የአንድን ብሔር ነገር አንስቼ ማውራት አልፈልግም። እስከ ዛሬ የማውረው የትግራይ ህዝብ ተበድሏል፣ ተጨቁኗል፣ እንደ ኢትዮጵያ ህዝብ ተበድሏል፣ ተጨቁኗል ነው የምለው። በእርግጥ ተበድላችኋል፣ አቦይ ስብሀት እንዳለው ተበድላችኋል። እናንተ የተበድላችሁት ልዩ ናችሁ፣ ጀግኖች ናችሁ ተብላችሁ ትዋሹ ነው እና አታቅራሩ። እዚህ አሜሪካ የምትኖረው ሌላ ነገር መስሏችሁ ነው። ሀገራችን ላይ እኮ አን መቼም ብሎ ነው እስ ኢትዮጵያ ሰላም ትሁንና ትክክለኛ ዲሞክራሲያዊ መንግስት ይኑሩባትና ሞፈሬን ይዤ ነው የምገባው። አርሳለሁ፣ እኖራለሁ። ያ አይደለም አገሩን የወደደ ተገደለ፣ ተሰደደ፣ መኖር አይችልም። በኢትዮ ኤርትራ ያስጨፈጨፋችኋቸው ወጣቶች ይናገሩ። እሲ አሜሪካም ያላችሁ ሁርሶ ፓራ ኮማንዶ፣ በዛን ሰዓት የነበራችሁ በወታደር ቤት ያለፋችሁ ግቡና ተናገሩ፣ ምን እንደነበረ። ማን ነው ፈንጂ የረገጠ እንደ አሞራ ሲበር የነበረው ማን ነው ድራግ እንደወሰደ ሀሽሽ እንዳጨሰ እየፎከረ እየጨፈረ መድፍ ላይ እየዘለለ የወጣ የነበረው? ማን ነው? የትግራይ ልጆች የላችሁም ነበር? ፔሬድ። አሁን መናገር የምፈልገው እኔ ፊት መጥቶ አንድ የትግራይ ልጅ ስለ ወንድነቱ ሊያወራኝ አይችልም። ከዛቃችኋለሁ። አሁን ማድረግ ያለባችሁ ኢትዮጵያ የምትባል ሀገር ኢትዮጵያ ሆና እንድትቀጥል አብረን እንድንኖር፣ በፍቅር በሰላም የወደፊቷን ኢትዮጵያ ለመገንባት የትግራይ ሕዝብ ወጣ ብትጮህ ይሻልሃል። አረሞችን ብትነቅል ይሻልሃል። ያንን ካላርክ ግን ያንን ካላርጋችሁ ግን ከጀርባችሁ ያለው እሳት፣ ከፊታችሁ ያለው እሳት፣ ወየው ወየው! የት እንደምንገባ ፍርሃት ነው የያዛችሁ። ወያኔን ፈርታችሁ ነው፣ ይገሉናል ብላችሁ ነው። እውነት እላችኋለሁ፣ አልዋሻችሁም። የወያኔ ሞት ይሻላችኋል፣ እሱ ምረጡ። የወያኔ ሞት አንዴ ነው፣ ከዛ ሁላችንም ነጻ እንወጣለን። የኛ ሞት ግን ዘላለማዊ ነው የሚሆነው። አንፈልግም፣ ያን ማየት። የሩዋንዳ ታሪክ አገራችን እንዲመጣ አንፈልግም፣ አንፈልግም። አትፍሩ፣ ወያኔን አትፍሩ። ቁሙ፣ ከህዝብ ጋር የኢትዮጵያ ህዝብ ይቆምላችኋል፣ ለእናንተ ይሞታል። ሞተናል፣ ኦልሬዲ ብዙ ጊዜ ሞተናል። እኛ ስንበደል ግን ከኛ ጋር ካልቆማችሁ ይሄ ወደ ከፋ ነገር እየሄድን ነው። አዲዮስ፣ ያ የትግራይ ልጆች ወንድ ነን ብላችሁ በየፌስቡኩ የምትፎክሩት እርሱት አብርሃም ገብረ መድን በአንድ ወቅት አግኝቼው ነበር በስራ አብርሃም ገብረ መድን ከኛ ጋር ሁርሶ ገብቶ ነበር አላየትም አላቀውም ነግሮኛ ከሷ አንደበት አብርሃም ገብረ መድን ከማሰልጠኛ የወጣው አንፊት ተብሎ ነው። ኤግዛምፕል ነው የምሰጣችሁ። አንፊት ለመዋጋት ብቃት የሌለው በጤና ምክንያት፣ በምን ምክንያት እና ጎበዝ ህዝባችን እየተጨፈጨፈ ነው፣ ልጆቻችሁ እየገደሏቸው ነው። ይሄን ናውቃችሁ። አንድ ነገር ካላረጋችሁ ግን እ ራስን መከላከል ዘረኝነት አይደለም። ስለዚህ ራሳችንን ለመከላከል ግድለናል። ከማንም በላይ የኛን ጀግንነት እናንተ ታውቁታላችሁ። ስለዚህ አብረን ብንኖር ይሻለናል ነው የምንለው። እባካችሁ እንለምናችሁ። ስለ አገር ስለ ፍቅር አብረን እንኖር ከኢትዮጵያ ሕዝብ ጋር ቁሙ። እኔ የምናገረው ወያኔን አይደለም፣ ወያኔን አይደለም የምጠይቀው። ወያኔ አይሰማም። እስቲል ትምህርት ቤት ነው ተናግረዋል ትናንት። ሁሌ ተማሪ ነን ብለዋል። እነሱ ተማሪዎች ናቸው። ሁሌ አይገባቸውም። ደደቦች የተማሪም ደደብ እነሱን አይደለም እኔም አውራው የትግራይ ህዝብ ነው። የትግራይ ህዝብ የእኛ እኛ እንሻላለን። የወያኔ ሞት ይሻላል ከኛ። የወያኔ ሞት ምረጡ፣ አንድ ላይ እንኑር። አመሰግናለሁ። ይሄ መልእክት በምድር ላይ ላሉት የትግራይ ወጣቶች በሙሉ በዛን ሰዓት አስተላልፉልኝ፣ ላኩልኝ። ይዩት እንጂ አይደለም እኛ ምን ጮሆ አገራችን እንወዳለን እኔ ልጅ አለችኝ ያንዳምን ልጅ ልጄ ከምንም ነገር አታስቀረኝም ለአገሬ ከሆነ ልጄን እንደ አብርሃም አብርሃም ልጁን እንደ በግ እግዚአብሔር ሊባርከው እንደነበረ ልጄን ለአገሬ እባርካታለሁ አቀርባታለሁ ስለዚህ እኔ ነኝ የምባረከው ያ ነው ስሜታ የሆኜ ነው። እንግዲህ መጥፎ ነገርም ከተናገርኩ ይቅርታ፣ ግን አገራችን ላይ ዜጎቻችን በህዝብ ገንዘብ በተገዛ መሳሪያ እንደዛ ሲጨፈጨፉ እያየን ስለሆነ ያማል እና እስቲ እግዚአብሔር ለኢትዮጵያ እምረቱን ያምጣ ሰላሙን ያወርድ። ያንን ነው የምንመኘው እኛ ሁሌም የኢትዮጵያ ህዝብ በኩልነት እንዲኖር ነው የምንፈልገው። የትግራይ ህዝብም ከሌላው ጋር በኩልነት እንዲኖር ነው የምንፈልገው። ግን አሁን ትንሽ የከፋ ነገር መጥቷል በመሀላችን ሊለያየን የሚችል ለአንዴና ለመጨረሻ ይሄን ነገር ማጥፋት አለብን እና እኛ ጋር አይደለም እናንተ ጋር ነው ያለው we can wait ምን እንደምታደርጉ ለማየት ደን ማድረግ ያለብን እኛም እናደርጋለን። አመሰግናለሁ ቴንክ